ኧረ፣ ተይ! ያንቺ ልጅ ታይ። አዎ፣ እንደዛ ነው አጎቴ፣ ምንም አታባብለኝ። አዎ፣ እንደዚህ ስትለፈልፊ ላየሽ ሰው የተበደልሽ ነው የምትመስይው። አሁን በዚህ ዱላ ሳላንቆራጠጥሽ ዘርብ ከፊት ያቺ እህትሽ የተዳ ነው። እኔ እንጃ። እኔማ ላየኋት በሞሻ ከቱን ትተሽ ግቢና ቤቱን አሰናጀ። እናትሽ በአንቺ እድሜ ስንት ስራ ትሰራ ነበር። አይኸት ዓለም፣ በህይወት ኖረሽ ልጅሽን ባየሻት። ደሞ እኮ ቁርጥ እሷ ነው እኮ። ካይኔ ያውጣሽ እንጂ ሌላ ምን ይባላል? ምን ፈልግሽ? ዴቪት ነው ያለው? አላውቅም። ቲና፣ ና ወደዚህ ታውቂያለሽ እንጂ ዴቪት እንዳለ። ማመን አለማመን መብት ነው። የት እንዳለ አላውቅም። እኔ እኮ ቤት መግባት ስለማልችል ነው። ሂጂና አጣሪልኝ። ምንድነው ማጣራልሽ? ተውቅ ታውቂያለሽ፣ ማሚ በጣም ተናዳብኛለች። ቢያንስ ጂና ዴቭን ጥሪ ልኝ በእናትሽ። መቼም እንዳታስቢ፣ እሺ? ደግሞ ዴቭ ቤት የለም። የት ነው ያለው አላውቅም። እኔ እኔን ጥፋተኛ ሲጀመር፣ አንቺን መጠየቄ። ወይ ሩታዬ፣ ስፈልግሽ መጣሽ። ለምን ፈለግሽ? የእኔ ቆንጆ ሩታዬ፣ ወይ በእናትሽ፣ ግቢና ዴቭን ጥሪ ልኝ አዴ። አቤት። ላወራሽ እፈልጋለሁ። በምን ጉዳይ? ስለ ዴቭ። ዴቪዬ ምን ሆነብኝ? ምንም አልሆነም ቲና። ሩታ፣ በእናትሽ፣ ነይ ግቢና ጥሪ ልኝ እኔ እኮ መግባት ስለማልችል ነው። ለምንድን የምጠራው አንቺ ሰው ስጠላሽ አታውቂም እንዴ? ለነገሩ ሁለታችሁን በእኔና በሪፍ ስለምትቀኑ ነው እንደዚህ የምትሆኑት። ይብላኝ ለእናንተ እየተመኛችሁ ውስጥ ለማታገኙት እሄድና፣ አሹም ጠራልኝ ብዬ አስጠራዋለሁ። ይብላኝ ለእናንተ በብብትሽ ማሰብ ጀመርሽ እንዴ? እኔ ምን ሆኜ ነው መቀናው? ይውልሽ ህትዬ ላይ እንደዛ አረግሽ፣ በኋላ ለአይኔም አንቺን ማየት አስጠልቶኛል። አሁን እዚህ ቤት አትምጪ ተብለሻል አልተባልሽ? እና ማሚ እንደዛ ስላለችኝ ወደ ቤት ሩሳት መጡት? እየ ምንድን እሱ ምንም ምንም አደለም። ማሚ እንዴት ነሽ? ይመስገን። ለምን መጣሽ? አረ ምንም፣ በዚህ ጋር ሳልፍ እኮ ሰላም ልበላችሁ ብዬ ነው። ሰላም ጨረሽ? የሆነ ነገር የሆነ ነገር በቃ ማሚ ቤት ከሌለ ችግር የለውም፣ እደውልለት አለው ማለት አይት ደግሞ እዚህ ድረስ በራም እንኳክታ የመጣቸው እውነት ሰላም ልትለን ነው የሁሉት ዴቭን ካልጠራልኝ ብላኝ ነው ዴቭን ለምፈለግሽው። ሁለተኛ እዚህ ቤት ያለ ምክንያት እንዳትመጭ አላልኩሽም? ለምንድን ነው የምጠሽ የምታስቸግሪው? ማሚዬ የሆነ ነገር የሆነ ነገር በቃ ማሚዬ፣ ቤት ከሌለ ችግር የለውም፣ እደውልለታለሁ እኔ አደራሽው። ይች ልጅ ጠንቀቅ እያልካትሽ እሺ፣ ግድ የለም እህቴ ታሁን ባላሸው ጉድኝ አደራል ልክ ላይቀኘሩ ታኔ ምንም መውቀው ነገር የለም። አልለቅሽም ዴቭ ከዚህ በኋላ ባንቺ ምክንያት መጨነቅ የለበትም። ደግሞ ለምንድነው ነው በእኔ ምክንያት የሚጨነቀው ለምንድነ ዳልገባው ሰው የምትሆኝ ቋንቺ ምንም አልገባኝ። ደግሞ ስከኔ ጋር ደስተኛ ነው። አትሳሳሽ አደይ። ዴቭ ለቤተሰቦች ለመናገር በጣም ተጨንቋል። ቋንቺ ለምንድነው ኩያሽ ነው ማስፈልጊው? ለምንድ ነው ደግሞ ስለ እኔ ለመናገር የሚጨነቀው? እንዴት አይጨነቅም? የዴቭ አባት ማን እንደሆን ታውቂያለሽ? እውነትም በጣም ይቅርታ። እሺ እሺ ናቸው ናት ይህን ነገር መስማታቸው አይቀርም። ታዲያ ሰራተኝነት ምን ችግር አለው? ሰርቶ የሚበላ ሰው እንደውም ሊከበር፣ ሊሞገስ ነው የሚገባው። ፍ አሹ ደግሞ የዴቭ አባት እኮ በጣም የተከበረ ሰው ነው። ታዲያ የአዴይ አባት እኮ በቀያችን ስማቸው ይፈራል። አትቀልዳ አሹ፣ ብቻ የዴቭ እና የአዴይን አባት ልታወዳድራቸው ባልሆነ ምን ያንሳቸዋል። ይኸውልሽ እንደውም የአዴይ አባት ዴቭን አይቀበሉትም። እሱም ፍሪባ አያሹ፣ አንተ መች ይገባሃል? ለማንኛውም እህቴና ታስብላለው የምትል ከሆነ ብትነግራት ጥሩ ነው። እኔ ብነግራት ደግሞ ሌላ ነገር ነው የሚመስላት። ምን ብዬ ልንገራት? ሩታ፣ በቃ ኩዩ አትፈልግ፣ ዴቭ ላይ ተስፋ ትቁረጥ፣ አትልፋ ንገራት። አረቴ ሩታ፣ እንዲህ ያለ ንግግር አንቺ አልጠብቅም። እኔ ምናገባኝ፣ አገባኝ ግን ደግሞ ዴቭ በዚህ ልክ ስጨነቅ እያየው ዝም አልላት። ታይታይ ሩታይ፣ ልክ አደልሽ። ይኸውልሽ፣ እነሱ ይፍቱት እንጂ በሰው ፍቅር ጣልቃ መግባት ልክ አደለም። እኔ ጣልቃ አልገባውም ግን ደግሞ አዴን አስጠንቅቃት። እዛ ቤት አባረሩሽ? ኧረ አይደለም፣ እሱ ልክ፣ አልነገርኩህ። ምንድን ነው ሮማኒያ፣ አስጨነቅሽኝ እኮ እትዬ እኮ እዚህ ቤት እንድትሰራ ጠየቁኝ። ምን ሮማኒያ? ያለምንሽም ምስ ይከፋታል። አረ በጭራሽ። ቅምጥል እንደዛ ላለች እንዴ! ታዲያ አሁን የት ሄደች? ልጅ ቆይ ለምን ይዘሸት አልመጣሽ? ምን ኔ ች የለችም። አባባ ቅምጥል ለትንሽ ጊዜ ይዘ ያቶ ነው። ምን ስትመጪ መንገድ ላይ ያቺ ብድ አስደነገጠችሽ እንዴ? አባባ አንበሳ፣ እንዴት ነው አባባ? አረ ምን፣ ደህና ነኝ። ይች ልጅ የተሳደለችም እንዲ ልታሳብደኝ እኮ ነው። ለምንድን ነው የማትመክራት አባባ? በእርግጥ ላንተ መንገድ ነበረባት፣ ግን አሁን ሄደችው። ወዴት ነው የሄደችው? እዚህ ቤት ምን ጎደለባት? እኔ እኮ ያለ እናት አቀማጥዬን ያሳደግኳት ያ አባባ ታቂለ። ቅምጥል የዋህ፣ ትሁት፣ ሩሩ ለሱ ሀሳቢ ልጅ ነች። ምን ታስብልኛለች? ብታስብልኝ ማኖሮ እንዲ ባቱ ቤት ትታኝ አትሄድም ነበር። አይ አባባ፣ አይፍረድባት። ቅምጥል በጣም አገናዛቢ ሲሆናለች፣ ያው እኔንም አደይንም አደራ ሰታን የሄደችው ሬት። አባቷ እቺ ልጅ ልትዞር ነው እንጂ። አረ ዙረት አይደለም አባባ። አይ እየደባበቃችሁኝ ነው እንጂ እቺ ልጅ ያንን ጎረምሳ ተከትላ ሄደች። ይኸው ነው እኮ ሴት ልጅ መውለድ፣ ይኸው ነው ሴት ልጅ መጨረሻው። እንደዛ አይደለም አባባ፣ ተረጋጋ። ምኑን ተረጋጋት? ምኑን ተረጋጋት?

አስሪያስ ያስቀምጥሻል? እንዴ፣ ዝም በይ፣ በኋላ ታመሰግኝኛለሽ። አትጠራጠሪ። ሰላም ህይወትሽ ተበላሽቶ እንደኔ ቄጤ ማዟሪ ከምትሆኚ አርፈሽ ብትቀመጭ ይሻልሻል ከነ ክብርሽ። ቆይ ያንቺ ህይወት ምን ነበር? ለምንድን የፈራሽው? ባሌን ወደው ነበር እንዋድድ ነበር ግን ምን መሰለሽ፣ ልጅ አንድ ነገር ለማስተካከል ስትይ ሌላ ነገር ታበላሻለሽ። ምናልባት አንቺ እርቦሽ ይሆናል፣ ወይ ገንዘብ ቸግሮሽ ይሆናል፣ ከቤት ተባረሽም ሊሆን ይችላል። ግን ህመምሽን አትጥዩ፣ ታመሚው ይሁን። አልገባኝም። አሁን መች ይገባሻል። ይሁን የጊዜ ላይ ግን ህይወትሽ ላይ ችግር ይፈጥርብሻል። ቆይ ግን ለምንድን ነው? አንቺ ለወንዶች ጥሩ አመለካከት የሌለሽ። ባሌ ነው ወዷዋለሁ። ለምን አልወዳውም? ቆይ ይሄ ሁሉ ነገር ለምን እኔ ላይ ለምን ለምን ለምን? ባልሽ ማን ነው? ምን አገባሽ? ቆይ ምን ፈልገሽ ነው የመጣሽው? ምን አገባሽ? ምንም ማለት ምን ፈለግኩ እኔ። ምልሽ ትናንትና ባልሽ ቤት ምን ሰርሽ? በረከት እኮ ባሌ አይደለም፣ ያንቺ ልጅ ነው። ተይ፣ እኔ ልጅ አይገባኝም። ልጄን ግን እፈልገዋለሁ ወደዋለሁ። በረከቴ በረከቴን ወደዋለሁ እፈልገዋለሁ። እሺ ታዲያ ምንድን ነው ልጅሽ እንደዛ የምትሸሹ? አንቺ ልጅ ጤና የለሽም። አሁን በይ ቀጥ ብለሽ ሂጂ። አባትሽስ? እናትሽስ? እኔ እንኳን እናትም አባትም የለኝም። እ አዎ የኔ እናት ሞታለች። እሱን ስለማቀ ነው አምኜ የተቀበልኩት። ግን ደግሞ የበረከት እናት አለች። እሷን ሊያቅፋት ሲፈልግ እሷ ግን በድንገት አሯሩጠዋለች። ቆይ ከዚህ በላይ ምን አይነት ህመም አለ? እባክሽ አሁን አላሰኘኝም። ምነው አሹዬ ምን ሆናሃል? ሮማኔ የቀዬ ሰው ሁሉም ናፈቀኝ። እምይ ብርሃኔ፣ ሄለን፣ ሁሉም ናፍቀውኛል። ይቅርታ አሹ ከቀዬ ለእኔ ብለህ ስለወጣ በጣም ነው የማዝነው። አይ ሮማኔ እኔ እንድመልሽ ራሴ እንድትወክሽ አይደለም። ግን አለ አይደል ዝም ብዬ ስቀመጥ የአዮ ሽታ የወንዙ ድምፅ፣ እርሻው፣ ጋራ ሸንተረሩ፣ የከብቶቹ ሽታ አይኔ ላይ ይመጣና እርብሽብሽ ይለኛል። ሮማኒ እሻሹ ደግሞ እኔ አጠገብ ሆኜ መከፋት አይቻልም። እንካሽ እየበላ ጠበቀ ይሽለ ሀሽ እንዲያውም ጥሩ ጊዜ መጣሽ። ነ ያሽ። አይ አልበላም፣ በቃኝ። አንተ ብላሽ። አልበላም። እሺ በቃ ቪዲዮ እንስራሹ። እህል እየበላው ቪዲዮ? አዎ ምን ችግር አለ። በይ በይ ገለል በይ ከፊቴ። እንዲህ ያለ ቀልድ አያስፈልግም። የምን ድፍረት? ለም ታካብዳላሹ? አንቺ ሴት ምን ነቅቶሻል ዛሬ? በይ ገለል በይ ከፊቴ። ኃጢአት እንዳታናግሪ። እህል ክብር ነው። እህል የለብላበት ወፋሹ። ደግሞ አንዳንድ ጊዜ አጉል አስተሳሰብ ነው የምታስበው። እትሽ ትቀመጪው፣ የኪችኑን ስራ ማን ይሰራልሽ ነው? ስራ ጨርሻለሁ እትዬ። ደግሞ እረፍት አድርጊ ብለይ ነው። ምን ሰርተሽ ነው የምታርፊው? ዳዊ ወደ ስራው። እሺ ሩታ። አንቺ ግን ፍጹም አለቃት ነው ሩታ የሆነሽብኝ። ቅድም ስለ አደይ እንደዚያ አስታውሪ፣ ዝም አልኩሽ ለማይመስል ነገር።

ነገር አንድ ሆቴል ውስጥ አስገብተው ከዛ አስተዋጽ ነበር የሚያውቀመው ነው ማለት ነው። ወዴት ነው ምትሄድ? ለሌናት የምት ጓደኛ ተነስተዋል፣ አልተቻለች ተነስቶ፣ እንግዲህ ስልክ በጣም ብዙ ሰው ደውሎበት ነበር። እናትም ደውላ ነበር፣ እህቱም ደውለው ነበር፣ አባቱም እናቱም ደውሎ ነበር ማለት ነው። እሱም ያው የሆነ ነገር ሊ ነግራቸው እንዳፈራ እንደተጨነቀ ነው ዙሮ ስላለ ያውሳል ማለት ይቻላል። ነገር ግን ደሞ ለመሰድ ጨንቆታል። ምክንያቱም ሰራተኛ ስለሆነች ሰራተኛ ለምታገባለ የገጠር ባህል ታውቃላችሁና ያከብዳሉ ወግ ምናምን ባልነው ወግ ጠዋቂ ነው ልክ እንደዛ ማለት ነው ለምታገባለ ምናምን ስለሚሉት

ቅምጥል አባቴና ደራ ስላለቻት የቅምጥልሆነ ደውላ ጠየቀዳ ነበረ። ነገር ግን ስ ደግሞ የገጠማት ነገር ሌላ ነበር። ምክንያቱ ቅምጥልነት እንዳየቻትናአትገቢም ወንዶች ይጎድሻል እያለች መንገድ ላይ በድንጋ ልትፈነክታ ስትል ሩጣ አመልጣለች። ከዛም ተሸውዳት እሷ ስትመለስላት እዳ ገብታ እንግዲህ የቅምጥልና አባት ጠይቀዋለች ማለት ነው። ምግብ ሰርታ አብልታ እጁን አስታጥባ ምናምን ተመልሳለች። ስለ ታክስት ሄደም ያው ባፑሬ ሄዶ አግኝቷታል። አደይ አጋጣሚ ባፑሬ አባቱን አናግረው ተመልሷል ማለት ነው። እንግዲህ ልልዬ የባፑሬን እናት ያው ለማግባባት ችግሯ ምን እንደሆነ ምን አይነት እንዴት እንደተጎዳች ልቧ፣ ለምንስ እንደዚህ ሆነች፣ ለምንስ ውጭ ላይ እንደዚህ ሆነች፣ ለምንስ ለወንዶች ወንዶች ያላጥላቻ ለምንድን ነው የሚለውን ለማጣራት ሄዳ ነበረ። እንዲሁም አጭር ልብስ በመልበስ ያው የሷን ሁኔታ ለመገመት ሄዳ ነበረ ሽቶ በመቀባት? እንትን ብላ ሄዳ ነበር። ነገር ግን ልትነግራት ፈቃደኛ አይደለችም። ትንሽ እንደጀመረችላት ያው አቋርጣለች ማለት ነው። ሲጀመር እንደዚህ ለምን ለብሰሽ መጣሽ? ምናምን አንቺ ወንዶች እንትን ለማለት ነው ወንዶች ይጎዱሻል፣ ይገሉሻል፣ እንደኔ ነው የምትሆኘው። የኔን ህይወት ደግሞ አንቺ እንድትኖሪና እንድትደግሚው አልፈልግም እያለችም ስትላት ነበር ስትስትባ ነበረ እንዳያቸዋት እንግዲህ ሌልዬ ተመልሳ ሄዳ ልብስ ቀይሬ ልምጣ በቃ እና ህይወትሽን፣ ህስትሮሽን ትነግርኛለች፣ ምን ብላ ቃል አስገብታት ያው ተመልሳለች ማለት ነው። እንግዲህ በአቡሬ ከሩቅ ሆኖ ሲከታተላት ነበረ ሌልየን። ምክንያቱም ያው ትንሽ እናቱ እንትን ስለሆነች እንዳት መጣት ብሎ ማለት ነው። ያው በአቡሬ ልቦ ቢሰበርም ነገር ግን በሌሌ ተስፋ ያው እግዚአብሔር ይመስገን አለ ማለት ነው። በእናቱ ልቦ ቢሰበርም ሰበርም ወዶችዬ አንዳንድ ያው ብዙ ትምህርት እንዳለው አንድ ዘንጋ ድራማውን ብናዳምጠው ሙሉውን ብዙ ትምህርት አለውንን ለመናገር እንግዲህ እግዚአብሔር መልካሙ ነገር ያድረን። ትላላችሁ ውዶችዬ። እንግዲህ ዴብ ወደ ቤቱ ተመልሷል። ለእናቱም ለአባቱም መልስ ሰጥቷል። እንግዲህ ደውሎለት ነበር፣ እሱ መልሶ ደውሎላቸው ነበረ። እሱ ግን ተኝቶ ስለነበር አላየውም ነበር። ነገር ግን ደውሎ መልሶ ደውሎ ጠይቋቸዋል። ለምንድን ነው ስልክ ማታነሰው ለምንስ ምንድነው የተጨነቀው፣ ያስጨነቀስ ምንድነው ብለው ጠይቀውት ነበር። ነገር ግን እሱ አይ ምንም የለም፣ ቀስ ብዬ ያስረጋጋ እነግርሻለሁ በማለት ያው ለእናቱም ነግሯታ እንዲሁም ለአባቱ ማለት ነው። እንግዲህ እስኪ ደይብና ደይ ነገስ እንዲህ ይስተካከል የምትሉ ኮሜንት ላይ ጻፉላቸው። ምክንያቱም ማለት ሰራተኛ መሆን ምንም ከተራም ከምንም ከክብርም የዋርድ ነገር የለም ሰራተኛ ማለት በጣም ክብር ያለው ነገር ነው። ምክንያቱም ስራው መስራት ያስከብራል እንጂ አያስንቅም። ነገር ግን እንደ እናትና እንደ አባቶቻችን ስናስበው እንደ ድሮ እንደ ወግ እንደ በዓል እንደ ባህል ስናስበው ማለት ነው ያው ሰራተኛ ማለት ትንሽ ወረድ አድርገው ስለሚያስቡ ነው እንጂ ሰራተኛ ማለት በጣም ጠንካራ የሆነ ገንዘብ ሊያስገኝ የሚችል ማለት ነው እና ያው ግን አንዳንድ እንግዲህ እንዳንትናችን ቢላ ያንዳ አስተሳሰባችን እና ደግሞ እናትና አባቶቻችን የሚያስቡት እንደኛ ላይሆን ስለሚችል ለዛ ነው እንግዲህ ውዶች ዬ እንግዲህ ይህን አስበውበት ደግሞ አደይና ዴብ እንዲጋቡ እንግዲህ ጸለት አድርጉላቸው። ጻፉልን እስኪ ይጋቡ፣ ይጋቡ፣ ይጋቡ አደይና ዴ አደይና ዴብ ካልተጋቡ ድራማ አያምርም እያላችሁ ጻፉላቸውና አስተካክለው እንዲያጋቧቸው ማለት ነው። እንግዲህ አደይም በዚህ የተነሳ ደብሯታል ማለት ነው። ዶቲ እስኪ እንግዲህ ቀጣይ ክፍል አደይ ደስተኛ እንድትሆን ተስተካክሎ ነገሩ ያው ኮሜንት ላይ ያላቸውን አስተያየት ጻፉላቸው ማለት ነው። እንግዲህ ዲያማንድ እና አበባ ነገሮችን እያስተካከሉ ይመስላሉ ከአደይ እናት ቤት በልተው ጠጥተው። እንግዲህ ዘና ፈታ እያሉ ይገኛሉ። ኪንጎና ቅምጥል ደግሞ ቅምጥል በጣም ደስተኛ ሆናለች። ምክንያቱም ገጠር እንደምታውቁት ንፋሱ፣ አየሩ፣ ሁሉ ነገር ለምለም መሆኑ ምናምን ደስ ይላል። ና ከዚህ የተነሳ ተመስጻ በጣም ደስ ይላል ፎቶ አንሳኝ እስኪ ምናምን ስትለው ነበር። ኪንጎን ከዚ ፎቶ ስትነሳ ከቆዩ በኋላ ደግሞ ወደ ወንዙ ገባ ብለው ያው እንግዲህ ውሃ እየተረጫጩ ሲጫወቱ ነበረ ማለት ነው። ነገር ግን እንደዛ እየተጫወቱ እንዳለ ባለፈው እንዳያችሁት የጫኔ ታዛዥ ማን ነው የሚባለው፣ ባለፈው አደይን አግቷት የነበረው እሱ ማለት ነው። አይቷቸዋል ከዚህ መጣችሁ ደግሞ ምናምን በማለት አይቷቸዋል ማለት ነው። እንዳያቸው ግን ወደ እነሱ ቀጥታ አልሄደም። የሄደው ቀጥታ ወደ አደይ አባት ነበረ። ወደ አደይ አባት በመሄድ እንግዲህ የእነሱን መምጣት ነግሮታል ማለት ነው። የአደይ አባት እንግዲህ ምን እንደሚያደርግባቸው አይታወቅም። እግዚአብሔር ይጠብቃቸው ትላላችሁ እና ታዲያ ምን ትጠብቃላችሁ? ለምንስ እየጠበክ ነው? ለምንስ እንትናትሏቸው አታሳዷቸውም እያለም የአደይ አባት ያው ሲነግረው ነበረ እሱም እንግዲህ ያው ሴቷ በጣም ሀርድ ናት። ስለዚህ ምናምን እያለም ሲመልስለት ነበር። እንግዲህ ከመጠል ና ኬንከው እግዚአብሔር ይሆናችሁ ውዶችዬ። እንግዲህ ሮታ አደይን ተጣልጣታለች። እንዲሁም ሮታ ቅጣዋ ከአደይ ጋርም ከሮማን ጋርም ነው። ምክንያቱም አደይ ዴብ እንዴት ሰራተኛ ታገባለ በማለት የሁለሱ ተቆረቆርኩ፣ በማለት ነገር ግን አደይን እየተጣላቻት ነው። መንገድ ላይ መሄዳ ለምንስ እንደዚ ታደረጊዋለሽ ወንድሜን በማለት አንገራታት ነበረ። አደይ ምንም ማድረግ አትችልም፣ ምክንያቱም ተፈቀረች እንጂ አላፈቀረችውም። ስለዚህ ያአሁሩት ስህተቷ ነው። ግን ደግሞ እንደዚህ በዚህ ልክ አደይን መቃወም የለባት ነበር ነገር ግን ተናገሪ ለምን እንደዚህ ታረጊ ያለሽ ምናምን እያለች ስትጨቃጨቃት ነበረ። አደይ ግን አላቀልሽም የራዘው የራስሽ ጉዳይ በማለት አጥላት ሄዳለች። እንግዲህ ከዛ እንግዲህ ሩታ ወደ ቤት ተመልሳ አሹ ላይ ስትጮህ ነበረ። ለምን አሳርፋት፣ እህት ከሆነች አሳርፋት። አደይ ወንድሜ ሰራተኛ ማግባት አይችልም፣ ቤተሰቦች ሰዎች ማይፈቅዱለትም፣ አቻም አይደሉም እያለች ያው ስትለው ነበረ። እንግዲህ አሹም በጣም ተናዶ ሩታን ተበሳጭቶ ሲናገራት ነበር። ለምን ደስት ያለሽት የአደይ ምን ያንሳታል? የአደይ አባትስ ምን ያንሳታል? ከዴብ አባት እኩል ለመሆን ምን ያንሰዋል? ነገር ግን የአደይ አባትም እንዲሁም ለዴብ አባት ምናልባት ላይ ሰጠው ይችላል፣ እሺም ላይ ለው ይችላል ምናምን እያለም ያው እንግዲህ ሲያንገራግራት ነበረ። ከዛም እንግዲህ ሮሜ እንዳያቸዋት ከእትዬ ቤት በመቀጠሯ አሹ በጣም ደስተኛ ነው። ነገር ግን ምግብ ሰርታ አመጣለት። ያው እንግዲህ ቤተሰቦቼን አፈቀኝ አገሬን አፈቀኝ ምናምን እያለ እንግዲህ ሲያንቆራጉር ነበረ። እሷ አይዞህ፣ ምንም ችግር የለም ምናምን በቃ፣ እኔም ብለህ የመጣህ በቃ ትጨናነቅ ፍሪ ሆን ምናምን እያለ ስታበረታተው ነበር፣ ሮሚ ማለት ነው። ከዛ ምግብ አምታ አጉርሰው፣ ከዛ እንዲሁም በቃ ብለህ ምናምን ብለው ከሄደች በኋላ ሩታ መጣችን አጋጣሚ ቪዲዮ እንስራ ስትለው ነበረ። አባክሽን የማይናገረውን እህልና ቁጭ በይና እንብላ አብረን እያለ ሲላት ነበረ። ነገር ግን ሩታ አልትበላ ፍቃደኛ አይደለችም። እሷ የሚያስደስታት ቪዲዮ መስራት ብቻ ስለሆነ ማለት ነው። እሱ ደግሞ የሚናገረውን እህል የማይናገረውን እህል ትቼ በፍጹም ቪዲዮ አልሰራም እያለ ሲል ነበር። እንግዲህ ሮሚ አጋጣሚ መታላ ሹፋ ስትሰጠው አይታ ከዛ ቁጭ ስትል እንግዲህ ሮሚ ለምን ቁጭ ትያለሽ በማለት ሩታ ተናግራ ሮሚ እንድታነስት እንድት ሄዳ አርጋታለች። ነገር ግን እትዬ ቁጭ በይ ረፊ ብላ ስለፈቀደችላት ሮሚ ያው ቁጭ በይ ተብያለሁ ለምን ትያለሽ ብላ ነግራት ነበረ። ነገር ግን ሩታ ደግሞ አልፈለገችም ና አስነስታታለች ማለት ነው። ከዛ ሹም ያው ተናዶ ሩታን ተናግሯታል። ምክንያቱ ለምን ደስ ትያታለሽ ሮማን ሮማን ላይ እና አደይ ላይ ያለሽ ጥላቻ ለምን እንደዚህ ይሆናል በማለት ያው እንግዲህ አሹም ያለውን እንትን ተናግሯል ማለት ነው። እንግዲህ ሩታ ደግሞ ምናልባት ካሹ ጋር ቪዲዮ መስራት ምናምን ስለምትፈልግ አሹን ስለምትወደው ምናልባት ይቅርታ ልታደረግላቸው ትችላለች። ካላደረገችላቸው ግን በጣም ያስጠላል። ለማንኛውም ውድና የተከበራቸው የቻለ የቤተሰቦች የዛሬው ክፍል ይህን ይመስል ነበር። እንግዲህ ለቻና አዲስ የሆናችሁ ሰብስክራይብ አርጉ። ሰብስክራይብ ስታረጉ ደግሞ የደወል ምልክቷን እየተጫናችሁ በደንብ ሰብስክራይብ አርጉ ለማለት ያክል ነው ኖቲፊኬሽን እንዲደርሳችሁ ለማንኛውም የምተከታተውልኝ እንዲሁም ደግሞ የምታበረታቱኝ ከልብ አመሰግናለሁ። ላይክ ሸር የምታረጉኝ እንዲሁም ሰብስክራ የምታረጉኝ በሙሉ ሁላችሁ ነው፣ እግዚአብሔር ያክብርልኝ። አመሰግናለሁ። መልካም ምሽት ይሆንላችሁ። መልካም ለተሰንበት ትላላችሁ። መልካም ምሽት ባይ